ከድሮ የተሻለ ነው። የኳስ ክህሎቴም በፊት ከነበረው የተሻለ ነው። ማለት እኔ ላይም ሳይሆን ሁሉም ልጆች ላይ አሪፍ ነው። ከድሮ ሁኔታ ማለት ነው። ትንሽ እስቴፕ ሄድን ይመስለናል። ዋናው አላማ ታዳጊዎችን ወደፊት ማምጣት ነው። ማለት ለሀገር እንዲጠቅሙ ማለት ነው እና እንደዚህ አይነት አካዳሚ በየቦታው ቢሆን ለሌሎች እድልም ይሆናል ማለት ነው። ይህ ንግግር በጥሩነሽ የስፖርት አካዳሚ የሴቶች ከ17 ዓመት በታች እግር ኳስ ቡድን ሰልጣኝ ታዳጊዋ ነው። አካዳሚው ትኩረት ሰጥቶ ከሚሰራባቸው አንዱ የሴቶች እግር ኳስ ሲሆን በ2017 በርካታ እንስቶችን ከተለያዩ አካባቢዎች በማሰባሰብ ስልጠና እየሰጠ ይገኛል። ለመሆኑ በአካዳሚው የሴቶች እግር ኳስ ታዳጊ ስፖርተኞች እንቅስቃሴ ምን ይመስላል? ሁለት ሺ አስራ ሰባት የመጀመሪያ አመት ሰልጣኞች ናቸው፣ እነዚህ የምታዩቸው። ያው ጥሩ ነው። እንደ አጠቃላይ ስልጠናው የተስተካከለ ሜዳ አለ፣ ኳሶች ከሞላ ጎደል። የግዢ ሂደቶች ቢጓተቱም ያለውን ነገር እያቻቻልን ጥሩ ፋሲሊቲዎች አሉ፣ እነሱን እየተጠቀምን አጠቃላይ እንደ ሀገሪቱ የሚገኙን ምርጥ ታለንት ያላቸው ልጆች በመመልመል እንደምታዩት ጥሩ ልጆች ይዘን ለሀገሪቱ ለማድረስ እየሰራ እንገኛለን ማለት ነው። ለስልጠናው ሂደት ትልቁን ድርሻ እንደሚወጣ የሚነገርለት የምልመላ ዘርፉ አንዱ ሲሆን፣ እነዚህ ተስፋ ያላቸው ታዳጊዎች እንዴት ወደ አካዳሚው ገቡ? ስልጠና ሃምሳ ፐርሰንት ከሚያግዙት ነገሮች ምልመላ ነው እና ምልመላ ላይ በጥንቃቄ ከሜዲካል ወይም ደግሞ ከጤናቸው ጀምረን ሙሉ ነገራቸው የአካል ብቃታቸውን ቴክኒካቸውን ታክቲካቸውንና የሜንታል አቢሊቲያቸውም ሳይኮሎጂቸውን በማየት እነዚህም ሁሉ ቴስቶች በመውሰድ ምልመላውን በጥሩ ከተካሄደ በኋላ ያው ጥሪ ተደርጎላቸው ወደ ግብ ይመጣሉ። ያሉትን እንደ ሀገሪቱ የኢኮኖሚ ደረጃ የተሰጠንን በአካዳሚው የተሰጠንን ማቴሪያሎች፣ ፋሲሊቲዎች በመጠቀም ጥሩ ስልጠና እንሰጣለን። ያው ከፊፋ ስታንዳርድ ከካፍ ስታንዳርድ እንዲሁም ኢኤፍኤፍ ስታንዳርድ ጋር ተያይዞ ከበደንብ ፕላኒንጉን አንዋል ፕላን እናቅዳለን። አንዋል ፕላናችንም በዊክሊ ፕላን ዲስትሪቢዩት እናደርጋለን። ከዛ ውጭ ዴይሊ ሴሽን ደግሞ አለን በየቀኑ የምንመራበት በዛ አግባብ በአመት ምን ከቨር ማድረግ አለባቸው የሚለውን ያንን በዴይሊ በመበተን በደንብ ስልጠናውን ሁሉም አሰልጣኝ የሁለተኛ ዲግሪ ስፖርት ሳይንስ ፉትቦል ኮችንግ ያለውና የካፍ ሲዲና ሲኮች እንት ላይሰንስ ያለው ነው። ማሸነፍ መሸነፍ የስፖርት ጠባይ ቢሆንም ውጤት በጠፋ ጊዜ ግን ያለፈውን ላለመድገም የወደፊቱን አሸናፊ ለመሆን የተጫዋቾች ስነ ልቡና የአሸናፊነት መንፈስ መላበስ ግድ ይላል። ከአካላዊ ስልጠና ባሻገር ተጫዋቾች የአሸናፊነት መንፈስ እንዲላበሱ የሚሰሩ ስራዎች ይኖሩ ይሆን ወይ? በተለይ መልኩ ተታች ፕሮጀክት ላይ ቴክኒካል ነገሮችን ወይ የክህሎት ነገሮችን ይዘው ልይ ይመጣሉ። የዛኔ ምልመላ ልታይ የምችለው የአካላዊ ነገሮችን በደንብ ታለ ፊዚካል ፊትነስ ና ቴክኒካል ነገሮችን፣ ሳይኮሎጂካል ነገሮችና ታክቲካል ነገሮች ግን እዚህ ነው የምሰራባቸው በብዛት ማለት ነው። ትልቁ አሁን በአለም እግር ኳስም ስታየው አሸናፊ የሚያደርጋቸው ፊዚካል ፊትነስ ና ቴክኒክ ብቻ ሳይሆን የሳይኮሎጂ ብቃታቸው ነው። ሜንታል ስትሬንግዛቸው በጣም ስትሮንግ ነው። እኛ ጋር ደግሞ እሱን ሚስ እናደርገዋለን። እንደ አጠቃላይ እንደ ግቢም እንደ ሀገርም ሚስ የተደረገው ትኩረት የማይሰጠው አሰልጣኝ የማይመደብለት ነገር ቢኖር ምንድን ነው ሳይኮሎጂ ወይም ደግሞ ሜንታል ትሬኒንግ ነው። እሱ ላይ በደንብ ክላስ አመቻችተን፣ በየሳምንቱ አንዳንድ ክላስ አመቻችተን፣ በቴክኒክና በፊዚካል ፊትነስ ያላቸውን እንዴት አውጥተው መጠቀም እንደሚችሉ ስትሮንግ ሜንታሊቲ እንዲኖራቸው እሱ ላይ በደንብ እንሰራለን። ያንን ያላቸውን ክህሎት ከአመጋገብም ጋር ተያይዞ ከሌላው እዛ ፕሮጀክት ላይ ከሚሰሩት ሲሰሩ ከሚበሉት የተሻለ አትሊስት ሳይንሳዊ የሆነ አመጋገብ ለመጠቀም እንሞክራለን።